አምስት ሴክተሮችን ነው በደንብ ጎላ አድርጎ በመልስም የነኩልን። አንደኛ በግብርናው ሰርፉ በግብርና ዘርፍ ስናየው እንደሚታወቀው የሀገራችን ግብርና የኢኮኖሚ ጀርባ አጥንት መሆኑን ነው በደንብ እዛ ላይ ዘርዘር የተደረጉት። በዛ ውስጥንም ስናየው በአፈር መዳበሪያ ድጎማ ወደ 84 ቢሊዮን ብር በየአመቱ እንደሚደጎም በዝርዝር ታይቷል። በሰላም ላይ ምንም ድርድር የለውም። ሰላም የሁሉ ነገር መሰረት ነው ብሎ ያምናል መንግስት የልማት መሰረት ቢሆን ሀገራችን በቀጣይ የሰላሟን ጉዳይ አረጋግጣ መሄድ ታስባለች። ይህንን ሰላም ለማረጋገጥ መንግስት በተለያየ መድረኮች በምክር ቤትም ጭምር መድረኮች ላይ ሰላም ጥሪዎችን ሲያስተላልፍ ቆይቷል። በዚህ አመት በዚህ ስድስት ወር በተለይ የተሻለ የሰላም ሁኔታ እንደ ሀገራችን ተፈጥሯል። ይህ ሲባል የሚቀሩ ስራ የለም ማለት አይደለም። ስለዚህ ቀጣይ ሁሉም የህብረተሰብ ክፍል የራሱን ኃላፊነት መወጣት አለበት። ኑሮ ውድነትን ለማሻሻል አንደኛ፣ አንድና አንድ የመጀመሪያው ምርትና ምርታማነትን ማሳደግ ነው። ምርትና ምርታማነትን ማሳደግ የግብይትን ግብይትን ማቀላጠፍ ነው አምራችና ሸማቹ ማገናኘት ነው። ይህ መሃል ያለውን ደላላ ይህ መሃል ያለውን ህገወጥ የሆነ ሰንሰለቶችን አቋርጦ ቆራርጦ አሁን ለምሳሌ የውድ ገበያ የሚባለው በተወሰነ ከተማ ብቻ ነው። እሱ እስከታች ማስፋፋት፣ ምርትና ምርታማነት በበቂ ሁኔታ ማሳደግ፣ ግብርና ዋናው የሚነሳው ከእያንዳንዳችን ቤት ጓሮ ስለሆነ ከዛ ምንድን ነው የገበያውን ኢንፍሌሽንን ለመቆጣጠር ማንኛውም ከውጭ የምንጠብቀው ነገር የለም። የገበያ መረጋጋት ዋነኛው የሚጀምረው ከቤት ነው፣ ከኔ ነው፣ ከአንተ ነው፣ ከአንቺ ነው። ከጓሮ መብላት አለብን። ውጪ ሄደን የምንገዛው መቀነስ አለበት። ስለዚህ በዚህ ደረጃ ሁሉም ተነሳሽነት ካለው ኢትዮጵያችን የማደግና ለአፍሪካ ተምሳሌት የምትሆንበት ደረጃ ላይ ነው ያለ ነው አሁን።